ከመጣ ወዲህ በጣም እያስከፉኝ ነው፣ እያስደብሩኝ ነው። የምሬ ነው ምላችሁ። ምክንያቱም ብሩኬና ሀይሚ አብረው ሲሰሩ ነው በቃ፣ ቢጣሉ ቢታረቁም ሁለቱ ብቻ እንጂ፣ እንደዚህ አሁን ደግሞ ኬት ኬት እንዳገኟቸው አላውቅም። ማለት የሶሲሴ ገርመን ይሄ ዳን የሚባለው ልጅ ቤት ፈልጎ እንዳገኛቸው አላውቅም። ምክንያቱም እኔ እሱን ሳውቀው የፈመሰው በስድብ ነው፣ ለዛውም በሚደባብር ስድብ ማለት ነው። እና በጣም ነው የምጠለው ማለት አላ የፈመሰበትን መንገድ ብዙቻቸው ታውቁታላችሁ። በምን መንገድ እንደሆነ ሰውን ከፍ ዝቅ አድርገው በመናገር ነው። ግን አሁን ሄዶ ሄዶ ቤት እንደተገናኙ አላውቅም። እነሱ ጋር ሄዷል በዛውም ሀይሚ ነው እወዳታለሁ፣ ፈቅራታለሁ ምናምን ነገር እያለ ማለት ነው። እና እነሱ ከመጡ ወዲህ ሀይሚና ብሩኬ እንኳን ረጅም ሰዓት እንደዚህ ተጣልቶ አያውቁም ነበር። ብዙ ጊዜ ይጣላሉ፣ ታውቃላችሁ ይጣላሉ፣ ይታረቃሉ ምናምን ነገር ግን እነዚህ ሁለት ሰዎች በመሀላቸው ከገቡ ጀምሮ ምንም ሰላም የላቸውም። ጸባቸው ራሱ እስካሁን ድረስ እንደከረረ ነው ማለት ነው። ካሁን ከሁን ይታረቃሉ ሲባል እስካሁን አልታረቁ። ምክንያቱም የሶሲ ሲገርመን ጭራሽ እሱ መጣ ማለት ነው። እና ይሄ ነገር ደግሞ ሕይወታቸው ምስቅልቅል እያወጣው ነው። ሲጀመር ፍቅረኛሞች የሆናቸው ልጆች ወይም ባለስዳድ የሆናቸው ሰዎች አይደለም ጓደኛ። ይሄ ምንድ ነው? ሶስተኛ ጣልቃ ገብነት ቤተሰብም ሊሆን ይችላል የቅርብ ዘመድም ሊሆን ይችላል አይገባም በቃ ማስገባት የለባችሁም እናንተ ግን ጭራሽ ሚዲያ ላይ የምታውቋቸው ነው የማታውቋቸውም ሰዎች እያስገባችሁ እያስገባችሁ ህይወታችሁን እየበጠበጣችሁ ነው ማለት ነው በተለይ ሄዲያን የሚባለው ልጅ ከየት እንዳገኛቸው አላቅም የብር ነመላቸው ና ለምንድን ነው ሀይሚ ወይም ብሩኬ እንደ በፊቱ አብረው የማይሰሩት ማለት ሁለቱ ብቻ ሁለቱ ብቻ ሲሰሩ ነው አሪፉ። እውነት እንምላችሁና አሁን ግን በጣም እየተንዛዛ እየተንዛዛ ነገሩን ሁሉ ላይ የተለጠጠ እዚህ ደርሷል ማለት ነውና እንግዲህ ዛሬ አስታርቃለሁ ብሎ ነበር ጓደኛቸው የጠራቸው። ነገር ግን ጭራሽ ሊደባደቡ እጅ ለእጅ ተያይዘው ነበር፣ አይታችሁ እንደሆነ ዳኒና ብሩኬ ማለት ነው። እንግዲህ ለዚሁ ላይ አበቃችኝ ሀይሜ ናት። በጣም ለምኝሻለሁ። ብዙ ነገር አድርግ ያለው አንቺ ግን ስላልተረዳሽኝ እያስደፈርሽኝ ያለሹ አንቺ ነሽ ብሎ ተቆጥቷታል ማለት ነው። እንዳያችሁት ማለት ነው እና ግን ያው ሊነጋገሩ ነበር የመጡት ግን ያው አንዳንድ ኃይለ ቃል ሲነጋገሩ ምናምን ነገር ተጣልተዋል፣ እስከ መደባደብ አድርሷቸዋል ማለት ነው እና ሀይሚ አሁንም ድረስ ብሩኬን ተቀይመዋለች። በነገራችን ላይ የሀይሚ በቋሟ ከጸና ይጸናች ነው ማለት እሱ ነገሯ ግን እወድላታለሁ፣ በቃ እንትናት፣ በቃ ነ አታሽቃብጥም። በቃ የሆነ ነገር ካልተመቻት አልተመቻትም፣ ገብቷቸዋል። ስለዚህ ሃይ ምን ጥፋት አለባት ብዬ አላስብም፣ ምክንያቱም እሱ ነው ያጠፋው። ግን ምናልባት እስካሁን ይቅርታ ያላደረገችለት ብዙ ጊዜ ሲጣሉ ሲታረቁ ሲጣሉ ሲታረቁ ስለነበረ ሰልችቷት፣ እስኪ በደንብ ልቅጣው ብላ ይመስለኛል። በዛ ላይ ደግሞ የሰራው ስህተት በጣም የሚያናድር ስለሆነ እስከዚህ ድረስ እንግዲህ ሳይታረቁ ዘልቀዋል ማለት ነው። ካሁን ከሁን ይታረቃሉ ስል ግን ይሄ ዳን የሚባለው ልጅ ከመጣ ጀምሮ ጭራሽ ነገሩ እየከረረ ነው ማለት ነው። ና ሀይሜ እና ብሩኬ መታረቅ አለባቸው ብዬ ነው ማስሉ። መታረቅ አለባቸው። የሚታረቁት ግን ከመሀል የሚገቡትን ሰዎች ማስገባት ሲያቆሙ ነው። በቃ እሱም ከማንም ሰው መገናኘት የለበትም፣ እሷም ከማንም ሰው መገናኘት የለበትም እንጂ በሱ በኩል ሶሲ ትመጣለች፣ በሷ በኩል ደግሞ ይሄ ዳን ይመጣል ማለት ነው። እንደዛ ከሆነ ነገሩ እየተካረረ ከወራት አመታትን ትቀጥላላችሁ እንጂ መቼም በውስጣችሁ ሰላም አይኖርም ማለት ነው። ስለዚህ ሲጀመር እስካሁን ድረስ ለምን ተቀመጠች ሶሲ ማለት ነው? ምክንያቱም ባለፈው ስህተት ሰራች፣ ኦልሬዲ አጣላች፣ ሚሽኗን ጨርሳለች። መሄድ ነበረባት እስካሁን ድረስ ከማካከላቸው ባትኖር ኖሮ እርግጠኛ ነኝ ሀይሚና ብሩኬ የመታረቁ ቻንስ ሊኖራቸው ይችላል፣ ግን አብሮ እንደወሩ ራሱ ጊዜ ያልሰጠቻቸው ምክንያቱም ቪዲዮ በሰሩ ቁጥር አያት አለው። ስለዚህ እንዴት ነው እነዚህ ልጆች ተግባብተው ለብቻቸው ጊዜ ሰጥተው አውርተው ወደ ራሳቸው የሚመለሱት? ስለዚህ ከመሀል መውጣት አለባት። በቃ ከመሀል መውጣት አለባት። ፍቅረኛ አለኝ እያስ ታለቃቀሳ ነበር መሄድ ትችላለች። ወዴትም ትሄድ ብቻ ከፈለገች ወደ ፍቅረኛዋ፣ ከፈለገች ወደ እናቷ መሄድ ትችላለች ግን ከመካከላቸው ውጭ ነው ምልሽ ሰምተሻል ውጭ በቃ ተፋቻቸው ይሄ ዳን የሚባለው ደግሞ ኬት ኬት እንድትገናኙ ነገር ያው ፌመስ ለፈሚስ ይገናኛሉ ቢሆንም ግን ምን አስበህ ነው እንዴ ጭራሽ ጭራሽ እነሱ ጋር ሄድ ክልል ማለት ነው እና ሄደ ራሱ መሄደ ሳያንስህ ጭራሽ ብሩኬ ላይ አትሞጣሞጥ ሰምታል አትሞጣሞጥ ሀይሚም ብትጣለው ማለት ኩርፍ ስለሆነች አውቃ እንጂ ዝም የምትልህ፣ በብሩኬ እንደማትደራደር ማወቅ አለብህ። አሁን ላይ ግን ስላስቀየማት እንደፈለግ ስትናገረው ዝም ልትልህ ትችላለች። ለምን ያ ብድሩን ያገኘው አይነት ነገር ላይ ናት አሁን ላይ ማለት ነው። ግን ግን ምንም ቢሆን ክፉ ነገር ከተናገርከው እሷን እንደምታስከፋት ማወቅ አለብህ ማለት ነው። ሀይሚ በብሩኬ አትደራደርም። ግን ስላጠፋ ጥፋቱ ደግሞ ይቅር የማይባል ስለሆነና ስላናደዳት እየቀጣቸው ነው ያለችው። የምቀጠው ደግሞ በኩርፊዋ እሱን በመዝጋት አልናገርህም በማለት እሱ ጊዜ ባለመስጠት ምናምን ነገር እየቀጣችው ነው። ደግሞ ይገባዋል። ምክንያቱም ሁለተኛ እንደዛና ፕራንክ መስራት ስለሌለበት ከዚህ በኋላ በደንብ ይማራል ብዬ አስባለሁ። አይደግመውም። ምክንያቱም በደንብ ካፈጋቸው አይደግመውም። ግን እንደነንትና ሰፈር አስር የመታረቅ መጣላት ከሆነ ምን ይፈጠራል? መሰለቻቸው ይመጣል። ደግሞ ልቧን በደንብ እያወቀው ስለሚሄድ የፈለገውን ፕራንክ ያደርግና ምን ይቅርታ ተደኛለች ምናምን ብሎ ያስባል ማለት ነው። ግን እንደዚህ ተደርጎ ከተቀጣ በደንብ ሁለተኛ ሰው የሚያስቀይም ነገር አይደርግም ማለት ነውና የእነሱ መኮራረፍ አጋጣሚ ተገኘ ብላችሁ ውስጥ እየገባችሁ አትበጥብጡ። በቃ እነሱ ዞሮ ይጋጠማሉ። ከዚህ በፊትም እኮ የከፋ ተጣልተው ነበር አይደል እንዴ? ብዙ ጊዜ ተጣልተዋል፣ ግን ይታረቃሉ አሁንም አብረው ስለሚሰሩ ነው እንጂ፣ እስኪ ተጣልተዋል ብላችሁ አንደኛቸው ርቀው ይሄዱ አይችሉም። ታቃላችሁ ብሩኬ ከዚህ በፊት ምን እንዳደረገ ታመመች ሲባል ከዱባይ ድረስ እንደመጣ። ስለዚህ ገና ለገና ተጣሉ ብላችሁ ደስ ብሏችሁ እነሱን በማካከላቸው ገብታችሁ የእነሱን ስፔስ ለማስፋት የምትሞክሩ ሰዎች አይሳካላችሁም። ሁለታችሁም እዚህ ጋር እንደውም ሁለታችሁም ተይዛችሁ ውጡ፣ ከመካከላችሁ አንቺ ሶሲና፣ ሲጀመር የለበሱት ኩራሱ ማች ነው። ያለባበሳችሁን አይታችሁልኛል። እዚህ ጋ የእሷና የእሷ የዳኒና የልጅቷ ጥቁር ማች ነው የለበሱት። ስለዚህ እንደዚህ እንዳማረባችሁ እጅ ላይ ተያይዛችሁ ከህይወታቸው ውጡ ነው ምላችሁ። በቃ ውጡ፣ ከህይወታቸው መውጣት አለባችሁ። በቃ እነሱ ይጣሉ፣ ኖርማል ነው፣ ቢጣሉም ይታረቃሉ። እንዳልኳቸው ነው። በመካከላቸው ሌላ ሰው ጣልቃ ባይገባ ኖሮ የነሱ ጸብ እስከዚህ ድረስ አይቆይም። አስችሏቸው በአንድ ጋር እየሰሩ እንደዚህ ረጅም ሰዓት አይወስድም ነበር። ግን አሁን ሌላ አካል በመካከላቸው ስለገባ የሚታረቁበት ጊዜ ራሱ የላቸውም። አንዷ ስለሱ፣ እሱ ደግሞ ስለ እሷ የሚያስብበት ራሱ ጊዜ የለውም። በቃ ምንም ፋታ አልሰጣቸውም ማለት ነው። ስለዚህ ከህይወታቸው ውጡ ነው የምላቸው። በቃ ውጡ እንዴ ውጡ። በቃ ተያይዛችሁ ወጥታችሁ በቃ እስካሁን ሰራችሁ። ለመፈመስም ከሆነ እስካሁን ፈመሳችሁ አይደለ? ቢያንስ ብዙ ጊዜ ቪዲዮ ለቀቃችሁ። በቃ ውጡ። እናንተ ሁለታችሁ ዳኒና ሶሲ ወጥታችሁ በራሳችሁ ቻናል የፈለጋችሁን ቪዲዮ መስራት ይችላላችሁ እንጂ እዚ የመጣችሁ አትበጥብጧቸው ነው የምላችሁ። በቃ አትበጥብጧቸው። እነሱ ለራሳቸው ይስሩበት። ሁለቱ ብቻ ነው ልናያቸው የምንፈልገው። እና ደግሞ ይሄኛው ችግር የለብንም ይዚ ጋር ብሩኬ የሚመስለኝ ልጅ የእሱ ችግር የለብኝም ማለት ነው። ከእሱ ጋር ድሮም አብሮ ስለሚሰራ ከሱ በኩል እሱ ችግር ስለማይፈጠር እሱ ኦኬ። ግን እናንተ ሁለት ልጆች ከመጣችሁ ጀምሮ ልጆቹን ሰላም እያነሳችኋቸው ስለሆነ ውጡ ነው የምላችሁ። በቃ ውጡ። በራሳችሁ አይዲያ በራሳችሁ ቻናል መስራት ትችላላችሁ እንጂ እዚህ የመጣችሁ አት በጥብጡ ጭራሽ ጭራሽ ብሩኬ ልትመታ አንተ አይደብርህም እንዴ? ምንድነኝ ብለህ ነው ብሩኬ ልጅህን የምታነሳው ጭራሽ? ማለት ነው ደግሞ እኮ ነው የሚገርመኝ። ሃይሚን ለሃይሚ ብዬ ነው እንጂ መታህ ነበር ምናምን ሃይሚን አክብሬ ነው ምናምን ይላል ማለት ነው። ብትደባደብ ኖሮ ሃይሚ ራሱ ያደረባት መታ ነበር። ይገርማል እውነት። የፈለገ ብታኮርፍ ብትጣላው እንዳልኩ ነው እንጂ በብሩኬ እንዲመጣባት ማንንም አትፈልግም እንዴ? ሶሲ በብሩኬ ስለመጣቻለ ለዚህ ሁሉ ችግር የተፈጠረው። ያ ማለት በብሩኬ የሚመጣባት ሰዋ ትውድም ማለት ነው። ስለዚህ አንተም ከዚህ ተምረህ መጠንቀቅ ነው ያለብህ እንጂ ሰዎች በተጣሉ ቁጥር ክፍተቷን ተጠቅማችሁ ብላ ራሳችሁ ለማብሰል የምትሞክሩ ሰዎች ልክ አይደላችሁም ነው የምላችሁ። ሰምታችኋል። ለማንኛውም ብሩኬና ሀይሚታረቁ የምትሉ ልጆች በኮሜንት በኮሜንት ሊያችሁ ማለት ነው። ሀይሚ ግን በጣም ጸቧ ራሱ ተቀይሯል። ስልክ ራሱ ሲያነሳ ለዘም እኮ አላወራም ረጅም ሰዓት ና ሄሎ ምናምናም ብለው ዘጋው ማለት ነው። ከዛ ክብር የለህም ምናምን ነገር አንተ ክብር ቢኖር ከኛ እነዚህ ቁጭ አድገ ስልክ አታነሳ ምናምን ብላ አልቀወጠችውም። በጣም ነዝናጫ እየሆነች ነው ሀይሚ ራሱ ማለት ነው። ና ለዘም እኮ ዝናብ ላይ ሆነ ነው ዝናቡ እየወረደ እነሱ ይደባደባሉ ማለት ነው። ና ለማንኛውም ብሩኬ ብሩኬ ግን ዛሬ ጥፋት አላየውበት። ምክንያቱም እኛ ተባለ ሊታረቅ መጣ፣ ግን እነሱን ሲያያቸው በጣም ተበሳጨ። ከእነሱ ከመኖራቸው ባለፈ ይሆናል ለሱ ያላቸው አመለካከት ያናድድ ነበር። ስለዚህ ሊማታም የተገባበዙበት መንገድ እኔ በብሩኬ ላይ ዛሬው ላይ ጥፋት አላየውም ማለት ነው። እናም ያው ያስደፈረችኝ ሃይሚናት ስንቴ ለመንኳት ምናምን ነገር ብሎ ሃይሚ ላይ ቅሬታውን አቅርቧል ማለት ነው። ና ግን እንጃ ግን መታረቅ አለባችሁ የምር ከዚህ በላይ መዘጋጋት የለባቸውም እነዚህ። በማለት የገቡ ሰዎች ደግሞ መውጣት አለባቸው። በቃ አስወጣቸው፣ በቃ አስወጣቸው። ጥሩ አይደለም። ሶስተኛ ሶስተኛ ጣልቃ ገብነት በማንኛውም ሕይወት ውስጥ ጥሩ ስላልሆነ እነዚህ ሰዎች አስወጧቸው። እናንተ መቀጣት ካለባችሁ ተቀጣችሁ፣ መታረቅ አለባችሁ በቃ ብሩኬን ያጠፋው ይሄንን እናውቃለን ብሩኬ ስላጠፋ እንግዲህ የፈለገውን ነገር ቀጥተሹ ለቅጣቱ ቅጣቱን ተቀጥቶ መታረቅ አለባችሁ እንጂ አንቺ ብሩኬ ስላናደድሽ አንቺ ደግሞ እሱን ለማናደድ ዙሪያ ጥምጥም ሄድ የለብሽም ማለት ነው እንደዛ ከሆነ የፉክክር ቤት ሳይዘጋ ያድራል ይሆናል ማለት እሱ ሲያጠፋ በበኩሉ አንቺም ደግሞ በዚህ እሱን ለማናደድ ራስሽ መንገድ ከሄድ ጥሩ አይመጣም ስለዚህ ያጠፋ ይቀጣል። መጀመሪያ ያጠፋ ሰው ጥፋቱን ማመን አለበት። ጥፋቱን አመነ ማለት ይቀጣል ማለት ነው። ከተቀጣ ደግሞ ያው ይቅርታ ይደረግለታል። ከይቅርታ በላይ ደግሞ ምንም ነገር የለም ማለት ነው። ስለዚህ ብሩኬና ሃይሚ በጣም ነው የምንወዳችሁ። ሁለታችሁ ውስጥ ንፋስ ገብቶ ልናይ አንፈልግም። ስለዚህ ጣልቃ የሚገቡ ሰዎችን በራችሁን ዘግታችሁ መጣላት ካለባችሁ ራሳችሁ ተጣሉ። እንፈቅድላችኋለን፣ እርስ በርሳችሁ ተጣሉ። ምክንያቱም ከዚህ በፊትም ተጣልታችሁ ታውቃላችሁ። መጣላት ደግሞ ያለ ነው። ግን ነገሩ የሚከራው እንዳልኳችሁ ሌላ ሰው በሕይወታችሁ ሲገባ ነው ማለት ነው። ለማንኛውም ስለ ነበረን ቆይታ እናመሰግናለን። እንደምትታረቁ ደግሞ ተስፋ እናደርጋለን። ነው ምላችሁ ነት ታረቁ። የሚያስታረቀ ሰው የለም እንደቆይ የሚያስታርቅ ሰው መኖር አለበት። እንግዲህ እነሱ አልታረቅም ካሉ ምንም ማድረግ አይቻልም። ግን ሀይሜና ብሩኬ መታረቅ አለባቸው። ሶሲንም ወደ መጣችበት ቦታ መልሱልን። በቃ መልሱልን እንጂ አብራ እየሰራች ተኳርፎም አብራ እየሰራች ሊሆን አይችልም ማለት ነው። ና ወደ መጣችበት ትመለስ ማለት ነው። ውድ ና የተከበራችሁ የቻናል የቤተሰቦች ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።